ዛሬ የመቤታችን የጽጌ ጾም ፍቺ ነው። እሱን በማስመልከት አንድ ተቴ ነዳይን እንዳበላላት ምሳዛይ ነበረ ያዘጋጀሁትን አብረን እንየው። እንደምታዩት ሁለት ስፔሻል አገልግል ነበር ያዘዘችኝ። አገልግሉ ይህንን ይመስላል። እኔም እንደዚህ አድርጌ የታዘዝኩትን በስነ ስርዓት አዘጋጅቻለሁ። እንደዚሁም ድቦ ዳቦም አለው። እዚህ ጋ አነባበሮም አለው። ይህንን ይዤ ደግሞ ልናበላ እንሄዳለን። ከተመችን እዛ ጋር ያለውን ማሳያችኋለሁ። ስለምታዙኝ ስለምታበረታቱኝ አመሰግናለሁ። አሁንም የተለያዩ ትእዛዞቻችሁን በታማኝነት እየደወላችሁ እያዘዛችሁ እኔም ትእዛዛችሁን እንደዚህ እያረኩኝ የምታዙኝን ነገር አድርጋለሁ ማለት ነው። አመሰግናለሁ። በዚህ አጋጣሚ ይህን ዩቱብ ቻናል ሰብስክራይብ ካላረጋችሁ ሰብስክራይብ እያረጋችሁ ቪዲዮን እንድጀምሩ ስል በትህትና እጠይቃለሁ። እንዲሁም ቤተሰቦቼ እንደተለመደው ላይክ ሼር፣ እንዲሁም ኮሜንታችሁን አስተያየታችሁን አሁንም እጠብቃለሁ ማለት ነው። የእናንተ አስተያየት ለእኔ በጣም ይጠቅመኛል። የሰው ልጅ ነኝ፣ ስህተት አይጠፋኝም። እዚህ ጋም የሆነ ነገር ካለ ቤት ይህን አስተካክ፣ ይሄን እንደዚህ አርጊው እንድትሉ ይስል በትትና እጠይቃለሁ። እህቴ ያዘዘችኝን አገልግል እንደዚህ ነበር ያዘጋጀሁት። ስፔሻል አገልግል ሲሆን ከላይ ቆጮ፣ አይብ፣ ክትፎ ይጎመን ክትፎ ይገባበታል። እንደምታውቁት ሌላው የተለመዱ ናቸው አገልግል ላይ። እኔም እንደዚህ አድርጌ አሳምር ያለው ድፎ ዳቦም ነበረ፣ በጣም ደስ ይል ነበረ። እንደዚህ ካዘጋጀ በኋላ ይዘን ወጣን። ምሳ ሰዓት ምሳችንም እንደዚህ ወስደን ምሳ ብልተናል። ደስ የሚል ምሳ ነበረ። ያበላ ነው ማለት ነው። የእውነት ለመናገር እህቴ ያወጣሽውን እግዚአብሔር አምላክ እጥፍ ድርብ አድርጎ ይመልስልኝ፣ እላለውኝ በጣም ደስ ይል ነበር። እኔም ታዝዤ እዛ ቦታ ላይ በረከቱን እንዳገኝ ስላደረግሽኝም አመሰግናለውኝ። በዚህ አጋጣሚ ቤተሰቦቼ አሁንም ለተለያየ ፕሮግራማችሁ እየደወላችሁ ትእዛዝ ማዘዝ ይችላላችሁ። በዚህ አጋጣሚ ደግሞ አሁን ላይ ንጹማር ከክፍለ ሀገር እያስመጣው መሸጥ ጀመር ያለው እና ማር የምትፈልጉ ሰዎችም እየደወላችሁ ማዘዝ ትችላላችሁ። አመሰግናለሁ። ለማንኛውም የተወሰኑ ማሮች አሉኝ፣ ከዛ ግን በትዕዛዝ ማስመጣት እችላለሁ። እየደወላችሁ ማር፣ ንጹህ ቀይ ማር የምትፈልጉ ካላችሁ፣ እንዲሁም ቅቤ ትክለኝ፣ የገጠር ቅቤ የምትፈልጉ ካላችሁ ደውላችሁ ማዘዝ ትችላላችሁ። ያው በሶስት በሶስት ኪሎ ነው ያለኝ። ከዛም በኋላ ግን በሚፈልጉት መጠን ደውላችሁ ግን በሚፈልጉት መጠን ማዘዝ ትችላላችሁ። ለጊዜው ግን ያሉኝ እነዚህ ናቸው። ደውላችሁ ሳሱኝ።